በዛሬው ቪዲዮ የምናስቀኛችሁ ከ123 ሚሊዮን በላይ የህዝብ ብዛት ያላት እንዲሁም በመልካም ምድር አቀማመጥ በባህል በአመጋገብ ስርዓት እንዲሁም በቴክኖሎጂ ዙሪያ የደረሰችበትን አሁናዊ ሁነቶች የምናስቀኛችሁ ይሆናል። በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት፣ እንዲሁም ጥቆማ በኮሜንት ስፍራ እንዲያስቀምጡልን በአክብሮት እንጠይቃለን። አንደኛ፣ ጃፓን ከአሜሪካ ጋር የነበራት ጦርነት። በሁለተኛው የዓለም ጦርነት ወቅት ጃፓን በኃይለኛ የባህር ኃይል ልምድ ያለው ሰራዊት እና ራሱን የቻለ አየር ኃይል የሚታወቅ እጅግ አስፈሪ ወታደራዊ ኃይል ነበራት። ይህም ሆኖ ግን ጦርነቱ እየገፋ በሄደ ቁጥር የሀገሪቱ ታሪክ የፈጠሩ ወሳኝ ክስተቶች አስከትሏል። በሁለተኛው የዓለም ጦርነት ወቅት የጃፓን ወታደራዊ አቋም። በጦርነቱ መጀመሪያ ላይ የጃፓን ጦር በዓለም አቀፍ ደረጃ እጅግ የላቀ ደረጃ ላይ ከደረሱ አንዱ ነበር። የጃፓን የባህር ኃይል ወይም በምህፃረ ቃሉ አይጂኤን በአውሮፕላኖች እንዲሁም በማጓጓዣ እናም የጦር መርከቦች ታዋቂ የነበረ ሲሆን፣ ይህም ጦር በእስያ በተከሰቱ ግጭቶች ሰፊ የውጊያ ልምድ ነበረው። በተጨማሪም ይህ የጃፓን ጦር ሰራዊት በፓር ሃርበር ላይ የተሰነዘረው ጥቃት እና ፈጣን የግዛት ማስፋፋትን ጨምሮ ወታደራዊ ብቃትን አጉልተዋል። ነገር ግን ጃፓን ጠንካራ ወታደራዊ ኃይል ቢኖራትም በ1945 የጦርነቱ አቅጣጫ በእነሱ ላይ ተለወጠ። ጦርነቱን ለማፍጠን በሚል እና ተጨማሪ ጉዳቶችን ለመቀነስ ዩናይትድ ስቴትስ በጃፓን ሄሮሽማ እና ናጋሳኪ በተባሉ የጃፓን ከተሞች በአውቶሚክ ቦምቦች አሰማራች። ሄሮሽማ እንደ አውሮፒያን አቆጣጠር ነሐሴ 6 1945 ትንሹ ልጅ የሚል ቅጽል ስም የተሰጠው አውቶሚክ ቦምብ ከተማዋን አወደመ። በ1945 እንደ አውሮፒያን አቆጣጠር መጨረሻ ወደ 140 የሚገመቱ ሰዎች ህይወታቸው ሊያጡ ችለዋል። ሁለተኛው የዚህ ገፈት ቀማች ናጋሳኪ ስትሆን እንደ አረፒያን አቆጣጠር ነሐሴ 9 1945 ሁለተኛዋ ቦምብ ወይም ወፍራሙ ሰው በሚል ቅጽል ስም የምትጠራው በ1945 መጨረሻ ወደ 70ሺህ የሚጠጉ ሰዎች ህይወት ቀጥፏል። እነዚህ የቦምብ ፍንዳታዎች ከዚህ በፊት ታይተው የማይታወቁ ውድመትና የሰው ልጅ ስቃይን አስከትለዋል። በዚህ ምክንያት ጃፓን በነሐሴ አስራ አምስት አስራ ዘጠኝ አርባ አምስት ያለ ምንም ቅድመ ሁኔታ እጅ እንድትሰ በማድረግ ሁለተኛው የዓለም ጦርነት ተጠናቀቀ። ሶስተኛ ደረጃ ላይ የምናየው የቶኪዮ ፋየር ቦምብ ፍንዳታ ነው። ከአቶሚክ ቦምብ በተጨማሪ በጃፓን ሌሎች አሰቃቂ ጥቃቶች አስተናግዳለች። እነዚህ እንደ አውሮፓን አቆጣጠር መጋቢት አስር 1945 በዩናይትድ ስቴትስ በቶኪዮ ላይ ከፍተኛ የሆነ የእሳት ቦምብ ወረራ በማካሄድ ከመቶ ሺህ በላይ ሰላማዊ ዜጎችን ጎርታለች። ይህም ጦርነት ሰዎች መኖሪያ አልባ አድርጓል። ይህም ጥቃት በታሪክ ውስጥ እጅግ አጥፊ ከሆኑ የቦንብ ጥቃቶች ተርታ ውስጥ ይመደባል። ከዚህ አስከፊ ውድመት በኋላ ጃፓኖች ራሳቸውን ከጦርነቱ በማላቀቅ በቴክኖሎጂ፣ በግብርና እና በማምረቻ እንዲሁም በሌሎች አገልግሎት ዘርፎች በመሰማራት ሀገራቸውን ከፍ ያለ ቦታ ላይ አድርሰዋል። ሁለተኛ፣ የጃፓን እምነት ስርዓት። የጃፓኖች የእምነት ስርዓት ሽንቶኢዝም፣ ቡዲዝም እና የተለያዩ አካባቢዎች ወጎች ድብልቅ ነው። ሽንቶኢዝም በተፈጥሮ ውስጥ ወይም መናፍስት እናም አምልኮት ላይ ያተኮረ ሲሆን፣ ቡዲዝም ደግሞ ብርሃንን መፈለግ እና የህይወት መረጋጋትን ያጎላል። እነዚህ የእምነት ስርዓቶች ብዙውን ጊዜ በመስማማት ይኖራሉ። በእለት ከእለት ህይወት፣ በአምልኮት ስርዓቶች እናም ባህላዊ ልማዶች ላይ ተጽዕኖ ያሳድራሉ። ቅድመ አያቶቻቸው ተፈጥሮና ስምምነትን ማክበር በጃፓን መንፈሳዊና ቁልፍ መሮች ናቸው። ሶስተኛ የጃፓን የምግብ ስርዓት፣ የጃፓናውያን ትኩስና ጠቃሚ ንጥረ ነገሮችን በባህላዊ የምግብ አሰራሮች ላይ በከፍተኛ ሁኔታ በመጠቀም ይታወቃሉ። በሀገሪቱ መልክዓ ምድራዊ አቀማመጥ፣ አየር ንብረት ሁኔታና ና የባህል ታሪክ ላይ ከፍተኛ ተጽዕኖ አሳድሯል። ሩዝ ዋና ምግባቸው ሲሆን አሳ እና አትክልት እንዲሁም አኩሪያተር ምርቶች እና የተዳቀሉ ምግቦች እንደ ሚኮ እና አኩሪያተር ያሉ በአመጋገብ ውስጥ በስፋት የሚውሉ ናቸው። በተጨማሪም የተፈጥሮ ጣዕሞች የሚያጎላ ጥቃቅን ምስላዊ ማራኪ ምግቦች ያካትታል። ዘመናዊ የጃፓን ምግብ ለወቅታዊ እና ለዘመናዊ ትኩረት በመስጠት አሮጌውን ከአዲሱ ጋር በማዋሃድ ሁለቱንም በአንድ ላይ ይጠቀማሉ። አራተኛ ጃፓናውያን የደረሱበት ቴክኖሎጂ። ጃፓናውያን በቴክኖሎጂ ፈጠራ ነዘር በትክክለኛነቱና በብቃቱ የሚታሙ አይደሉም። ሀገሪቱ በኤሌክትሮኒክስ፣ በሮቦቲክስ እና በአውቶሞቲቭ ኢንዱስትሪዎች ዓለም አቀፍ መሪ ነበረች። ጃፓን ካፈራቻቸው እንደ ሶኒ፣ ፓናሶኒክ፣ ቶዮታና ሆንዳ የመሳሰሉ ኩባንያዎች የሸማቾች የኤሌክትሮኒክስ ተሽከርካሪዎችን በተጨማሪም የኢንዱስትሪ ማሽነሪዎችን በማምረት ይታወቃሉ። ጃፓን በሮቦቲክስ ዘርፍ ፈርቀዳጅ እድገቶችን በማዘጋጀት እና በማኒፋክቸሪንግ ውስጥ ጥቅም ላይ የሚውሉ አውቶማቲክ ስርዓቶችን በመገንባት ትታወቃለች። ሀገሪቱ በምርምርና ልማት ላይ በተለይም እንደ ኤአይ ወይም ሰው ሰራሽ ያስተውሉት ባሉ ዘርፎችና ታዳሽ ኃይል የጠፈር ምርምር ባሉ ዘርፎች ላይ ከፍተኛ መዋለኗ አፍሳለች። የጃፓን ቴክኖሎጂ ለጥራት ረጅም ጊዜ በመቆየት ተጠቃሚ ነው የሚያከለ ዋጋ እንዲሁም ንድፍ ላይ በማተኮር ለቀጣይ መሻሻል ከፍተኛ ትኩረት በመስጠት እንደሰሩ ይገለጻል። በተጨማሪም እንደ ፈጣን ባቡር ያሉ የጃፓን ትራንስፖርት ስርዓቶች የሀገሪቱ መሰረተ ልማት እና የቴክኖሎጂ ብቃት ምልክቶች ናቸው። ሀገራችን ኢትዮጵያም ከጃፓናውያን ብዙ ትምህርቶች መቅሰም እንደምትችል አምናለሁ። ለዛሬ አዘጋጀውላችሁ ቪዲዮ ይህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ እያልኩ በዚህ ቪዲዮ ሰናበታችኋለሁ።